ዶርቃ ማን ነበረችና የት ትኖር ነበር? ዶርቃ፣ በአረማይክ ስሟ ታቢታ የምትታወቀው፣ በሐዋርያት ሥራ ምዕራፍ 9 ላይ የተጠቀሰችው ታማኝ ሴትና የኢየሱስ ደቀ መዝሙር ነበረች። ታሪኳ አጭር ቢሆንም ኃይለኛ ነው፣ ይህም ሌሎችን ለማገልገል ያላትን ጥልቅ ቁርጠኝነት ያሳያል። በተለይ ለድሆችና ለመበለቶች በምታደርገው ደግነት ቸርነትና መልካም ሥራ ትታወቅ ነበር። መጽሐፍ ቅዱስ እሷ ሁልጊዜ ጥሩ ነገር የምታደርግና የተቸገሩትን የምትረዳ ሰው እንደሆነች ገልጿል። ዶርቃ የምትኖረው በኢዮጴ የወደብ ከተማ ሲሆን ይህም በዛሬው እስራኤል ውስጥ ነው። ኢዮጴ በጥንታዊው ዓለም በንግድና በጉዞ የሚታወቅ ጠቃሚ ቦታ ነበረች። ቤተ የክርስቲያን እያደገች ስትሄድ ወንጌል ከተስፋፋባቸው ቀደምት ቦታዎች አንዱ ነበር። የእርሷ ሕይወት በአካባቢው የክርስቲያን ማህበረሰብ ላይ ትልቅ ተጽዕኖ አሳድሯል። ዶርቃ ታመችና ስትሞት በኢዮጴ የነበሩት አማኞች ልባቸው ተሰበረ። የረዳቻቸው መበለቶች ለጴጥሮስ ያዘጋጀችላቸውን ልብስ አሳዩት። ይህ የሚያሳየው ተግባራዊ ፍቅሯ ሕይወትን እንዴት እንደነካ ነው። ማህበረሰቡ በግልጽ ያከብራታል እና እንደ መንፈሳዊ እናት ያያት ነበር። ጴጥሮስ በአቅራቢያው ከምትገኘው ልዳ ከተማ በፍጥነት እንዲመጣ ተጠርቷል። ከጸለየ በኋላ ዶርቃ እንድትነሳ ነግሮት በተአምራዊ ሁኔታ ወደ ሕይወት ተመለሰች። ይህ ተአምር በኢዮጴ የነበሩ ብዙ ሰዎች በጌታ እንዲያምኑ አድርጓቸዋል። የዶርቃ ታሪክ ቀላል የፍቅርና የአገልግሎት ተግባራት ዘላለማዊ ዋጋ እንዳላቸው ያስታውሰናል።